አራሳንሺ፣ እንኳን አስተልቀሽኝ። በዚህ ሙዱ ይቀመጥ አምሮበታል። አንተማ ደስ ብሎአል። በቃ ጸብ እወዳለሁ። ለምን ራሱ ጸብ ይለኛል ግን? ጸብ ጸብ እኮ ይለኛል እኮ። ሀገር እኮ ሆኖ ብኝ እኮ ነው። ሰው ግን ሲጣላ ደስ ይለኛል። አገሩ እኮ ሆኖብኝ እኮ ነው። ታውቃለህ? በቃ በተለይ ደግሞ ማለት ነው። ስማ ጆከር አስቤርቶ ትላንታ እኮ ማለት ነው ይሄ ቦክስ ይሄ እንደዚህ ካቅመስ ምናምን አትባባልም እኮ እዛ ጋለች እንትና እሷ ምስድር ነው አይደረግም፣ ፋራ አኳርለውም። ግን ጆኒ የሚፈልገኝ ሰው አሁን አሁን ከኔ ጋር የምጣላ የሚፈልግ ሰው ካለ ጆኒ አንተ ልጣል ልመታ እፈልጋለሁ ብሎ ወይ ያለውበት ወይ ደግሞ ወደ እኔ ፊት ለፊቴ ይምጣ። እስኪ በቃ ትልቅ ጡንቻ ምናምን ያለው አያገለግልም እያልክ ነው? አረ ምንም የለም። ፍለሙ አታያትም? እንደኔ ኩሲባ እቻችን አታያትም? እሷማ ፈጣን እኮ ነች። ለመሳብ ራሱ ሽታውን ለመሳብ ከባረች። ኖኖታቱ ለምንም እኮ አትሆንም ለማለት ነው። እች አሁን ለምን ትሆናለች? ምንም አትመጣም። አንድ ኮመንት ምን እንዳለ ታውቃለ? ደስ ይለኛል እኔ መላስ ሌላ ሰው አትቶ ሰው ሌላ ሰው አይደለም ልጅ እጅን ስታሳይ ምን እንዳለ ወደ ጉልበት ትወርዳለህ ወይ እያሉ ኧረ እኔ ችግር እኔ ቢላስ ብትልሰኝ ወደ ኮመንት እና ስማ እኮ አለኝ እኮ ከአንተ ጋር ቤቴ ገብተህ እኮ ሚደዋለን ሳዩ ራሱ ጆንዬ ስራ እንዴት ነው? ማማ ዝናሽ መስላል። ኧረ ኮመንቱን ካየው ከባድ ነው። እኔ ምን መሰለህ ባልቲ እኔ ቢልሱኝ ምንም አይመስልኝ። እግዚአብሔር ግን ወደ ቤተሰብ ምናምን የሚሄድ ሰው ነው የሚያስጠላኝ። እኔ ራሴ ራሴ ደስ ነው የሚኔ። አይ የቲክቶክ እኮ ስድብ የለ ከብልግና እስከ ሞት እኮ ከብልግና እስከ ሞት ቤተሰብ ምናምን የሚባል ነገር የለም ወንድሜ። እኔ አሁን መምሰል አሁን በቀደም አንዱ ገብቶ ማለት ነው እናትን እንደዚህ ምናምን ትውላለኝ። ከዛ ኦኬ ብዬ ማለት እኔ አለ ራሴ ስትለኝ ነበር የታገረ ምትኖሮ ምናምን ስትለኝ ነበር እኮ እንትን እያልኩት ድሬው ከምኔው ገብቶ ነቀለብኝ እንጂ ዝም ብዬ ቀስ ብዬ የት እንደሚኖር ከዛ ትራክስታፕ ስትቆም ምናምን ልሳለው ምናምን አለኝ እና እኔ ቀስ ብዬ ያጫወትኩ የት እንደሆነ ነው እንጂ እሱ የኔ እናትን ሰድቦ፣ ከዛ በኋላ እከፍለዋል እንከፈፈላል።

ወንድ ልጅ እስከሆንክ ድረስ የሚደርስበት አይታወቅም። በሰው ተመሳስለ ምናምን ልትመታ ትችላለህ። እኔ እንዴ ማለት ነው እንደዚህ ቀምቅመን ምናምን አፍተር አወር ስንገባ ማለት ነው፣ ጓደኞቼ ተጣልተው ከእኔ ጋር ቀይ ነው ቀይ ነው እና ልክ ልንገባ ስን ጋርዶ ቆንጆ ጥፊ ውልውል ሲያደርገኝ ሰላሳ ደቂቃ አልንቀው የለውም በቃ እኔ እኮ ልገባ እንዲህ ስልክ ሆኖ እና ተመሳስለህበት ነው። ተመሳስዬ ወለው ወለኝ ማለት ነው። የለውም ሰላሳ ደቂቃ ጠባልኩ። በቃ በምናምን ጓደኞች ጮ ጮኸው ምናምን ተብሎ ምናምን ከዛ በኋላ በቃ ኔ ሳላምንም በቃ እንደዚህ በቃ ጥጌን ይዤ ነው እንደዚህ የሚቀመጠው። እንደዚህ ሰውም ራሱ ይተናል። ጥፊ በጣም ሀይለኛ ነው እንዴ! ነው ስማ፣ ተቆርቆረ ነው ጋርድ ነው። እሺ፣ በጣም ከባድ ነው። ታታስ ምናምን ነገር ዘንግተ ይያለ ነው እንዴ! ጸጉሬ ማለት ፍሪዝ ነው ስማ፣ ጸጉሬ ፍሪዝ ነው። ለከይ ተጣሉት ልጅ ከሆነ ሰው ጋር ተጣልቷል። ጸጉሩ እንደኔ ፍሪዝ ነው። ከዛ ተጣልተው ሄዷል። እናሱ ሌላ ሰው እንዲህ እየፈተሸ ነው ምናምን ማለት ነው። ከዛ ፈትሾ ዞሮ ቆሟል። ከዛ እስኪዝሚ ብዬ ቢይ ታፕ ታፕ አደርገዋለሁ። ዞር አለና ሳይ መስዬዋለሁ። ውልውል ሳያደርገኝ እጁ ጥቁር ነው ሰላሳ ደቂቃ እፊት ቀለሙ ቀረቀለ ቡ የእጁ እንደዚህ በቃ ማለት እዚህ ጋር ያገኝ ማንጋጭ ይለኝ ውል ውል ሲያረገኝ የለውም። በቃ ከዛስ ከሰላ ውሃ ተደፍቶብኝ ምናምን ምናምን በቃ የነቃሁት ከዛ በኋላ ብሞት ባለት ነው። እንደዚህ ቀደም ብዬ አልገባም። እንደዚህ መሀል ላይ አልቀመጥም። ጥጌን ይሽ አረጋግጠ ምናምን ነገር አረ በስ አንተ የሆነ ቀን እኮ እንደዚህ ከዛ በነጋታው ምናምን እንደዚህ ማኘክ እራሱ አቅቶኝ ነበር። እንደዚህ ወልውሎኝ ማለት ነው እንደዚህ ብዬ በዚህኛው ማኘካቸ ብዬ አባት

ከሌላ ሰው ጋር ለካ ተደባድቦ ምናምን ነው ጋቢና እንዲወርድ ብዬ ላዩ ላይ ልንጠለጠል ስል ዞር አለና እዚህ ጋር ብቻ ይለኛል ስላግለዋኖ ለእኔ ላቅፎ ስል እሱ ለካ ተደባድቦ ምናምን ደስር በንስር አድርገውታል። ለካ እሱ የመጡበት መስሎ ደገመኝ ማለት ነው እና እሱ እሱ ማይረሳ። ታዲያ አንተ ብቻ እኮ ነው ሁዲን የምታወራው። ማንም ወድ ቢሆ ሚዲያ ላይ እንዲህ ሆንኩ እንደዚህ ተደርግ ብሎችን የሚተነፍስ የለም።